ቻናል ቤተሰቦቼ በያላችሁ በሰላማችሁ የብዛልኝ። እንግዲህ ዛሬ የመጣሁት በነጽናትና በኬራ ማለት ነው። አባባና እማማ ሆነው መጥተዋል አንድ ላይ ማለት ነው። እና እንዴት ናቸው? ደህና ናቸው። በነገራችን ላይ እጅግ በጣም ደስ የሚል ፈታ የሚያደርግ እንደ ድራማ ነገር ነው ማለት ነው። ውድ ቤተሰቦቼ ሸለክ እያረጋችሁ እያበረታታችሁ እንችላላችሁ፣ እጅግ በጣም አመሰግናለሁ። ለቤት አዲስ የሆናችሁ አሁንም የደውል ምልክቱ በመጫን ቤተሰብ የሆኑ እንግዲህ በትናንት ነው እለት በክፍል አምሳ ስድስት በተለቀቀው በጽናት ድራማ እጅግ በጣም ብዙዎች ማለት ነው ሀሳብ እየሰጡ ይገኛሉ። ምክንያቱም ምሩ እጅግ በጣም ታማሚ ነች፣ ብዙ ነገሮች አሉ። ስለዚህ የደረሰባት ነገር ደግሞ ከእሷ ላይ መሆን አልነበረበትም፣ መታፈን አልነበረባትም። ሀሴት እጅግ በጣም ነው ከባድ ሰው ሆናለች። ምክንያቱም እኛ እንደዚህ አልጠበቅናትም ነበረ በጣም አስተዋይ እና በጣም ጥሩ ሰው አድርገናት ነበረ። ግን ደግሞ የሆነች እህት ስስት ነገር ነች በማለት እንግዲህ ብዙ ሀሳብ እየሰጡ ይገኛሉ ማለት ነው። ምክንያቱም እንግዲህ እሷ ያፈነቻት ወይንም ደግሞ እንደዚህ ያደረገቻት የራሷን ጥቅም የራሷን ነገር በማስቀደም ነው። አባቴ ያለኝን ነገር እንግዲህ አባቴ የፈለገውን ነገር አስፈጽሜ ጨርሼ እስከመመለስ ነገር እስከመመለስ እንድትታቀሽኝ እፈልጋለሁኝ፣ እና አባክሽን ተይኝ በማለት እንግዲህ ብዙ ነገር ለምሩ ስትናገር አይተናል ማለት ነው ነው እሱም እንግዲህ የራሷን ጥፋት ልክ በሰዎች የሰዎች ላይ ጥፋት በመስራት እንግዲህ ነገሮቹን እያራዘመች ትገኛለች ማለት ነው። ራሷ ከስህተት ለመውጣት ሌሎች ላይ ስህተት በማድረግ ላይ ትገኛለች ማለት ነው። ስለዚህ ምሩ ደግሞ ኪራና ፅናት እጅግ በጣም እየፈለጓት ባሉበት ሰዓት አብረን ምሳ እንበላለን ብለው በተዘጋጀበት ሰዓት እንግዲህ ናሆሜ እጅግ በጣም ናፍቃኛለች። ምሩ የትነች ማግኘት እፈልጋለሁ። አላየሀትም? እንዴት ኪራ አስቀይሜ ነበር ደግሞ አንተ በመውጣት አንተ በመጥፋት ምክንያት እሷና ጽናትን የማይሆን ቃላቶችን ተናግሬያት ነበር። ስለዚህ አግኝቼም ይቅርታ መጠየቅ እፈልጋለሁ በማለት እንግዲህ ተጸጽቶ ናሆም እየተናገረ ይገኛል። ስልክም ቢደውልላት ስልክ አታነሳም፣ ከቤት ውስጥም አይለችም። አሁን ነው እኔ ከቤት ወጥቼ የመጣሁት በማለት ግራ በመጋባት ይገኛል። ስለዚህ ያው እንግዲህ ምግብ ልታበላት እሷም በሩን ከፍታላት ማለት በሩን ሳይሆን ያፈነቻትን አፏን አንተን ብላላት ነበረ። ልክ ግን ያፈነቻትን አፏን ስትለቅላት ያው ምሩም እጅግ በጣም ትንጩሃ ነበረ። ስጩህ ግን መልሳ እንግዲህ አፍናታለች አለች። ሲቀጥል እንግዲህ ፅናት ወደ ክላስ መጣ ነበር። ለምንድን ነው ምጩሁ መሆኖች ነው? ሀሴት በማለት ጠይቃት ነበረ። አረ ምንም ነገር የለም፣ እንደዚሁ ነው፣ አይጣይቼ ነው በማለት ትመልስላት አለች። እሺ በሩን ክፈችው በሩን ክፈችው ብላት ነበር። አይ ልብስ እየቀየርኩ ነው አሁን ሻወር ወስጄ ነው ስለዚህ አልከፍተሁም፣ እና ችግር የለውም አሁን ተረጋግቻለሁ ተይኝ በማለት እንግዲህ ለጽናት ትመልስላት አለች። እንግዲህ ምሩ ከነኪራ ቤት ውጭ ያለች መስሏቸውን ነው እነሱ ግን፣ ያው እንግዲህ በቤት ውስጥ ሆና ታፍና፣ እነሱ ከታች ተቀምጠው፣ ምሩ ከላይ አፍና ትገኛለች። ስለዚህ ይህን ነገር እውነቱን ሲሰማ በክፍል አምሳ ሰባት ማለት ነው። ምን ይፈጠራል? ናሆሜስ ምን ያደርጋል? እንግዲህ እንኳን በጽናት እንኳን በሩ በምሩ አይደለም በጽናት ራሱ በፊት ከቤት ጋር ምን አይነት ቅጥቃት እንዳደረሰባት ሁላችንም አይተናል ማለት ነው። ስለዚህ በአሁኑ ሰዓትም ዝም አይላትም። ሀሴትንም ከቤት ያስወጣታል፣ ያባርራታል የሚል ሀሳብ ነው ያለኝ። ስለዚህ በጉጉት ሁላችንም እንጠብቃለን። ግን ደግሞ ከምሩ ላይ የደረሰው ነገር የእውነት እጅግ በጣም ከባድ ነው ማለት ነው። እሷ መድኃኒት ከመውሰድ ከጤንነቱ አኳያ መሆን የለባትም ማለት እንደዚያ ማድረግ አልነበረባቸውም። ግን ደግሞ በእርግጠኝነት አስጠንቅቃ እንዳትናገር በማለት ምናልባት ልትለቃ ትችላለች ወይንስ ደግሞ ማን ሊደርስላት ይችላል? ማንስ ሊጠረጥር ይችላል? ማንስ ሊያውቅ ይችላል የሚለውን ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቤተሰቦቼ አብራችሁኝ ስለሆናችሁ ስላላችሁ እጅግ በጣም አመሰግነው። በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ።